በፊሊፒንስ ሀገር ውስጥ ሁሉም ዋና ዋና ከተሞች ደም በሚመጡ ዞምቢዎች የተወረሩ ሲሆን የፊልሙ ዋና ገጸ ባህሪ ፍራንሲስ አቤልም ከማኒላ ከተማ አምልጦ ወደ ትውልድ መንደሩ ከሚስቱ አይሪስ እና ከሁለት ልጆቻቸው ጆሽና ሉካስ ጋር ለመሄድ ተገዶ እናያለን። ብዙም ሳይቆይ ባዶና የተተወ በሚመስል አሮጌ ቤትም ደርሰው ፍራንሲስም የብረት ቧንቧ ይዞ በጥንቃቄ ወደ ቤቱ ገብቶ ቀስ ብሎም ወደ ውስጥ ሲሄድም ከላይኛው ፎቅ ላይ ደካማ ድምፆችን ይሰማና ለመመልከትም ይሞክራል። ብዙም ሳይቆይ አንድ ክፍል ውስጥ ገብቶ በአልጋ ላይ የሞተ ሰው አግኝቶ አዛውንቱ ራሳቸውን እንዳጠፉ የሚያሳይ ሽጉጥ እጃቸው አጠገብም ተቀምጦም ነበር። ፍራንሲስም ሽጉጡንና የእጅ ሰዓቱን ወስዶ ወደ ውጭ ተመልሶ በሩ ላይ ቆሞም እያለ በቅርቡ ወደ ዞምቢነት የተለወጠች አሮጊት ሴትየዋ እና በክፍል ውስጥ ያለው ሰውም የፍራንሲስ አባትና ሴትየዋም እናቱ እንደሆኑም ከዚያ በኋላም ይገለጻል። ዞምቢዋ እናቱም በመጨረሻ ጥቃት ስትፈጽምበት፣ ይህም እንዲተኩስባትም አስገድዶት ወደ ቤቱ ከተመለሰ በኋላ ፍራንሲስም ወላጆቹን በቆሎ ማሳው ውስጥ ሲቀብራቸው አይተን ከዚያም የአቤል ቤተሰብም ሌሊቱን በቤቱ ውስጥ ለማደር ቢወስኑም ነገር ግን ፍራንሲስን መተኛት አልቻለምና ሙሉውን ጊዜም እነሱን ነክቶ በመጠበቅም ይቆያል። ጠዋት ላይም የውሃ አቅርቦቱን ንጽህና ካረጋገጠ በኋላ ልጆቹ እንዲጠቀሙበትም ሲፈቅድላቸው፣ ነገር ግን አይሪስ አሁንም በዚህ ቤት ውስጥ በመቆየታቸው ደስተኛ አትመስልም። ከተወሰነ ጊዜ በኋላ ፍራንሲስ ትልቁን ልጁን ጆሽን ይዞ ሌላ በአቅራቢያው ያለን ቤትም ለማጣራት ሄዶ እዚያም ሬዲዮ፣ የእጅ ባትሪና ኬጅ ውስጥም አንዳንድ ዶሮዎችን ሲያገኙ የቤቱ ባለቤትም በጣሪያው ላይ ተንጠልጥሎ የሞተውን ሰውም አይተው ፍራንሲስም ከሰውነቱ ቀበቶ ላይ የተንጠለጠሉትን ቁልፎች እንዲያመጣ ለጆሽ ትእዛዝ ይሰጠውና ነገር ግን ልጁ ቁልፎቹን ለመውሰድ ሲሞክር የሞተው አካልን በላዩ ላይ የሚወድቃል። ጆሽ በዚህ አደጋ በግልጽ የተጎዳ ቢሆንም ፍራንሲስ ግንም አልረዳውም። ይህንንም ያደረገው ልጁ አስቸጋሪ ሁኔታዎችን በራሱ እንዴት ማለፍ እንዳለበትም እንዲማርም ስለፈለገ ነው። ከሰዓት በኋላ እዚያ ሊኖሩ የሚችሉ ቁሳቁሶችንና መሳሪያዎችንም ለመፈለግ አይሪስ ፍራንሲስን ወደ ቤቱ ምድር ቤት የወሰደችው ሲሆን የፍራንሲስ አባትም ፍራንሲስን እንደ ቅጣት አዘውትሮ በምድር ቤት ውስጥ ይቆልፍበት እንደነበርም ፊልሞ ያስረዳናል። ፍራንሲስ ከዚያ የስሜት ቀውስ እስካሁንም አላገገመም። ግን ወደ ክፍሉ ውስጥ ገብቶ ነዳጅ የሌለው ጀኔሬተርም አግኝቶ እናያለን። በዚያ ምሽትም እራት ላይ አሪስ ደህንነት አይሰማኝም በማለት ለሰሜን ጥቂት ማይሎች መሄድ እንዳለባቸው ሀሳብ ያቀረበች ሲሆን ሆኖም ፍራንሲስ በአካባቢው ሌላ ማንም ስለሌለ እዚያው መቆየት የተሻለ አማራጭ እንደሆነም ያስባል። በማግስቱ ጠዋትም ባልና ሚስቱ ቤቱን በሚከበው የበቆሎ ማሳ አጠገብም ወሬ ጀምረውም ስናይ ጆሽ የፍራንሲስ ልጅ አለመሆኑንም የተገለጠ ሲሆን ፍራንሲስም ጆሽን እንደ ሉካስ በደንብ የማይዘውም ለዚህ ነበር። አይሪስ መንግስት ወደ ነገራቸው ወደ ሰሜን መሄድ እንደሚያስፈልጋቸው ደጋግማ ስትናገር ፍራንሲስም በዚህ ሀሳብ ሙሉ በሙሉ ደስተኛ ባይሆንም ለቤተሰቡ ደህንነት ሲልም በመጨረሻ ይስማማና ከዚያ በኋላ ብዙ ሳይቆይም ፍራንሲስ በሚነዳው ቫናቸው ውስጥ ሲሄዱ አይሪስም የጉዞ መንገዳቸውን እያቀደች ጆሽ አፉን እስኪከፍት ድረስም ሁሉም ነገርም በመደበኛ መንገድ የሚሄድ ይመስል ነበር። ግን የፍራንሲስ ወንድም ከሆነው ከዲያጎ ጋርም አይሪስ እንደተደዋወለች በድንገት ሲናገር ይህ ዜና ፍራንሲስን በጣምም ስላናደደው ትኩረቱን አቶ ድልድይ ላይም ለትንሽ ከመጋጨት ይተርፉና፣ ከዚያም ቤተሰቡ ቫኑ ወደፊት መሄድ እንደማይችልም ስለተገነዘቡ ፍራንሲስ ወደ ቤቱ እንዲመለሱ ሀሳብ ያቀርብም። ይሁን እንጂ አይሪስ ጩቤ ይዛ ከቫኑ ትወጣና እገዳውን ለማንሳት ሰዓትም ስትሞክር ከመጠን በላይም ድምፅ ስላሰማች በቅርቡ ወደ ዞምቢነት የተለወጠ ወታደርም ከኋላዋ ታይቶ ፍራንሲስም እሷን ለመርዳት ቸኩሎ ዞምቢውንም በሽጉጡ ተኩሶበት እሷን ሲረዳት ተጨማሪ ዞምቢዎችም ከቫናቸው በስተጀርባ ይታዩና ልጆቻቸውን በውስጡ ተጠምደው፣ ልጆቹ ሞታቸው የተቃረበ ቢመስልም ወላጆቹ ወደ ሁኔታው ይገቡና ፍራንሲስም በድፍረት ዞምቢዎቹ ላይ ተኩሶ ከቫኑም ሲያርቃቸው አይሪስ ልጆቻቸውን ለማዳን ስትችልም ባለቤቷም ከሞተው ወታደር ላይ የእጅ ቦምብ ያነሳና ዞምቢዎቹንም ለማምለጥም ይሞክራል። በመኪና ላይ ዘሎ በፍጥነት ከሚከተሉ ዞምቢዎችም ጋር ታግሎ በአንድ መኪና ጀርባ ከደረሰ በኋላ የእጅ ቦምቡንም ወርውሮ ሁሉንም ዞምቢዎቹን የሚገላቸውና ከዚያም ፍራንሲስም ከቤተሰቡ ጋር ተገናኝቶ ወደ ቤታቸው ይመለሳሉ። ከሁለት ሳምንት በኋላ ፍራንሲስ ቫኑን ለማምጣት ወደ ድልድይ ይመለስና አሁንም የሚሰራ መሆኑን ተገንዝቦ ቫኑን ወደ ቤቱ ሊነዳ ሲል ግን በድንገት ሀሳብ ይቀይርና በሆነ ምክንያትም ቤተሰቡ የአባቱን ቤት እንዲለቁ እንዳልፈለግም እንረዳለን። በኋላ ነዳጅ ይዞ ይደርስና ቫኑ እንደተበላሸ አይሊሰን ዋሽቷትም፣ ከዚያም ነዳጁን ወደ ጄኔሬተር ውስጥ በማስገባትም ቤተሰቡን በመብራት በአየር ማቀዝቀዣና አንዳንድ ሙዚቃ በመክፈትም ያስደስታቸዋል። በማግስቱ ጠዋት ፍራንሲስ ለቁርስ እንቁላል ለማግኘትም ወደ ዶሮ ማሳቸው ቢሄድም ነገር ግን ዶሮዎቻቸውን የገደለ ውሻ እዚያ ውስጥም አይቶ ውሻውም እጁን ይነክሰውና አይሪስም በኋላ ቁስሉን እያከመችለት ነገር ግን ለእብድ ውሻ በሽታ ምንም አይነት መድኃኒት ስለሌላቸው ሆስፒታል እንዲሄዱ ሀሳብ ያቀረበች ቢሆንም ነገር ግን ፍራንሲስ ያንን ቤት ለመልቀቅ ፈቃደኛ አልሆነም። ይህ በእንዲህ እንዳለ ጆሽ በሬዲዮ ላይ በአቅራቢያው ስላለው ካምፕ የሆነ ነገር ቢሰማም ነገር ግን ሙሉ ለሙሉ መልእክቱን መረዳት አልቻለም። ከዚያም ልጁ በዚያም ምሽት እራት ላይ ይህንም መረጃ ለወላጆቹ ያስተላልፍና የጦፈ ቅርክርም ተነስቶ አይዲስም ካምፑን ለመፈለግ መሄድ እንዳለባቸው ሀሳብ ብታቀርብም፣ ሆኖም ፍራንሲስ በውጭ ያጋጠሟቸውን ነገሮች እየጠቀሰ በቤቱ ለመቆየትም አጥብቆ ይናገራል። በማግስቱ ጠዋት ፍራንሲስ የዶሮ ኬጁን እየጠገነ ያለ ጆሽ ወደ እሱ ቀርቦ ጄኔሬተሩን እንዲያበራለት ሲጠይቀው ፍራንሲስ ጥያቄውንም በፍጹም አልተቀበለውም። ይህም በሁለቱ መካከልም ወደ ክርክር ያመራና ፍራንሲስ ጆሽን እሱ በድልድዩ ላይ እንዳደረገው ቤተሰቡን ለማዳም መግደል ይችል እንደሆንም ጠይቆት ልጁን በድፍረትም እችላለሁ ብሎ ሲመልስለት ፍራንሲስም ሽጉጥ እንዴት እንደሚጠቀም ለማስተማር በአቅራቢያው ወዳለ ሜዳም ይወስደዋል። ይሁን እንጂ አይዲስ የተኩሱ ድምፅ ሰምታ ወደ ሜዳው ስትሄድ ፍራንሲስም ጆሽን በልጅነት አባቱ እንዳሰቃየው ሲያሰቃየው ታይና ባሏን ልትገጥመው ስትልም በተኩስ ድምፅ ምክንያትም በድንገት ብዙ ዞምቢዎችም እዛም ይደርሳሉ። ከዚያም ቤተሰቡ ዞምቢዎች እየተከተሏቸውም ወደ ቤታቸውም ሮጠው በሮቹን ዘግተውም ወደ ላይኛው ፎቅ ቢወጡም ነገር ግን የዞምቢዎች መንጋ በሩንና መስኮቱንም በመግፋት ወደ ውስጥ ለመግባት ሲሞክሩ ለአቤል ቤተሰብ ሁሉም ነገር ያበቃለት ሲመስልም አንድ ጂፕም ከቤቱ ውጭ ደርሶ ዞምቢዎቹንም ሲመራቸው እናያለን። ጠዋት ላይ ፍራንሲስ በአቅራቢያው ወደሚገኘውን ዜዶ ያዳናቸው ሰው ወንድሙ ዲያጎ መሆኑን ሲረዳ ከውይይታቸውም ጆሽ የዲያጎ ልጅ እንደሆነ በከፍተኛ ሁኔታም ይገለጻል። ሁለቱ ወንድማማቾች ያለፈውን ታሪካቸውን ሲወያዩ በዚያን ጊዜ ዲያጎ ለሁሉም ነገር ይቅርታ በመጠየቅ እሱ ለመርዳት እንደመጣ የገለጸ ሲሆን ሆኖም ፍራንሲስ በእብሪትም ተሞልቶ ሁሉንም እርዳታም አልተቀበለም። ጭራሽ ሽጉጡን አውጥቶ ወደ ዲያጎ ሲያነጣጠር ዲያጎ ከወንድሙ ጋር ተጨማሪ ግጭት አልፈለገምና ለመሄድም ይዘጋጅና ነገር ግን ከመሄዱ በፊትም ለፍራንሲስ ወደ ሰሜን ካምፕ የሚያመራውን ካርታ ሲሰጠው እናያለን። ዲያጎ ከሄደ በኋላ ፍራንሲስ ካርታውን ወስዶ ሊያቃጥለው ተዘጋጅቶ ነገር ግን በመጨረሻው ሰዓትም ሀሳቡን ቀይሮ ብዙም ሳይቆይም ወደ ቤቱ ተመልሶ እሱ እዚያ ሲደርስም ቀድሞውኑ ዲያጎ ሞቶ እንደነበርም ዋሽቶ ከዚያም ፍራንሲስ ቤቱን መጠገንና መስኮቶቹንም በቦርድ መሸፈንም ይጀምራል። በኋላ ሉካስ ሲጫወት አንድ ዝንብም እያሳደደ በመጨረሻ ወደ ምድር ቤትም ገብቶ ከዚያም ከቤቱ ውጪ በመስኮት በኩልም ተደብቆ የነበረውን ዞምቢም ይመለከታል። አይሪስም እዚያ ደርሳ ዞምቢዎቹ ከቀናት በኋላ ደካማ እየሆኑ መምጣታቸውን አስተውላ እነዚህ ፍጥረታትም በቅርቡ በምግብ እጥረት ምክንያት እንደሚሞቱ ትገነዘብና ለሉካስ ሁሉም ነገር ወደ መደበኛ ሁኔታው እንደሚመለስ ቃል ስትገባለት፣ ነገር ግን ፍራንሲስ ከምድር ቤቱ በር ጀርባ ሆኖ እየሰማቸው መሆኑንም አላወቁም። ከዚያ ከሰዓት በኋላ በእርሻው ቦታውም ሲዞርም ፍራንሲስ በተመሳሳይ ደካማ ሁኔታ ውስጥ ያለ ዞምቢ አግኝቶ ወዲያውኑም ገሎት ከዚያም ቤተሰቡን ብዙ ዞምቢዎች አሁንም አካባቢው ላይ እንዳሉ በመንገር አንድ ታሪክም ይፈጥራል። ቤተሰቡም ወደ ውጪ እንዳይወጣ መከላከል እንደሚፈልግም ግልጽ ነው። በዚያ ምሽት ምግብ እየበሉ ሳሉ ጆርጅ ፍራንሲስ የደበቀውን ካርታ እንዳየና ካምፖ ወደሚገኝበት ሰሜን አቅጣጫ የሚያመራ ሲሆን ሁሉም ደና ሊሆኑ ይችላሉ ብሎ ሲናገርና ፍራንሲስም ይህንን ሲሰማ ቁጡነትን ማሳየት ይጀምርና ቤተሰባቸውን በእርሻው ቦታ ላይ ማሳደግ እንዳለባቸው አይሪስን ለማሳመንም ሞክሮ ሌላ ልጅ መውለድ እንዳለባቸውም ሲጠቅስ፣ ሆኖም አይሪስ ሕይወታቸው ከበፊቱ የከፋ እንደሆነ በመግለጽ አስተያየቱንም በመቃወም የምግብ ክምችታቸው ከቀን ወደ ቀን እየቀነሰ ስለሆነ እንዴት እንደሚተርፉ ብቻ እንዲያተኩርም ማስታውሳው ከዙሪያው አካባቢ ምግብ ለመሰብሰብ እንደሚችሉ ማሳብ ታቀርባለች። ይህ ሀሳብ የፍራንሲስን ቁጣ ለማቀጣጠልም በቂ ነበር። እሱና አይሪስም ያጋጠሟቸውን የትዳር ችግሮች መናገር ጀምሮ ዞምቢዎቹ ከመስፋፋታቸው በፊት አይሪስ እነሱን ጥላ ለመሄድ እንዳሰበችም ለልጆቻቸው ሲገልጥ አይሪስም ደስተኛ እንዳልሆነች በመግለጽ ይህንን አምና እናያለን። ከዚያም ለልጆቻቸው ሲልም ካርታውን እንዲሰጣት ብትጠይቀውም ነገር ግን በምላሹ ፍራንሲስም ካርታውን አውጥቶትም ወዲያውኑም ያቃጥለዋል። በማግስቱ ጠዋት ፍራንሲስ ምግብ ለመፈለግ ወደ እርሻው ቢሄድም ነገር ግን ሸንኮራ ብቻ አግኝቶ የተወሰነውን ሊወስድ ሲል በድንገት ከሩቅ የተኩሱ ድምፅ የሰማ ሲሆን ይህም በአቅራቢያው ሰዎች እንዳሉና ዞምቢዎቹን እየተዋጉ መሆኑንም ያመለክታል። በዚያ ምሽት ፍራንሲስ በሩን ለመዝጋት የሚጠቀምበትን አንድ ትልቅ የእንጨት ቁራጭም ከምድር ቤት አውጥቶ በሰንሰለት የዘጋው ሲሆን አይሪስ እና ጆሽም ባሳየው የቁጥጥር ባህሪ ምክንያት ደስተኛ አልሆኑም። ጆሽ ፍራንሲስ አባቱ እንዳደረገበት ተመሳሳይ ነገር እያደረገ እንደሆነ ሲገልጽ የተናደደው ፍራንሲስም ወጣቱንም ይመታዋል። ነገር ግን ነገሮች ከመባባሳቸው በፊት በበሩ ላይ ሰው ሲያንኳኳም ሰምተው ብዙም ሳይቆይ አንድ ሰው ራሱን ወታደር እንደሆነ በመግለጽ ወደ ውስጥ እንዲገባም እንዲፈቅድለትም በጭንቀት ሲጠይቅም ይሰማሉ። ፍራንሲስ ሊረዳው ባይፈልግም ጆሽ ግን እንጨቱንም እያነሳውም እናያለን። ኦርኩዌራ የተባለ አንድ የቆሰለ ወታደርም ወደ ውስጥ ገብቶ የሕክምና እርዳታ እንዲደረግለትም ለመነው። አይዲስም ነርስ በመሆኗ ወዲያውኑ ኮርኩዌዳን ለመርዳት ቸኩላ ስለ ቁስሉ ስጠይቀው ወታደሩ ከአቅራቢያው ካለ ካምፕ እንደሆነና ቡድኑ ከቁሳቁስ ፍለጋ ሲመለሱ የዞምቢዎች ቡድን ጥቃት ሰንዝሮባቸው በቡድኑ ውስጥ የነበሩ ሰዎችን በሙሉ እንደሞቱ እሱ ብቻውን አምልጦ እንደቀረ በዞምቢዎቹ ሊከበብ ሲልም አንድ ሰው ረድቶትም ወደ ቤቱ አቅጣጫ እንደመራው ሲናገር አይሪስም ይህ ሚስጥራዊ ረዳት ዲያጎ መሆን አለበት ብላም ትገምታለች። በመጨረሻም ፍራንሲስ ኮርኩዌራን ለመርዳት ተስማምቶ፣ ነገር ግን ሌሊቱን በምድር ቤት ውስጥ ማደር እንዳለበትም አጥብቆ ተናግሮ፣ ከጥቂት ሰዓታት በኋላ ሁሉም ሲተኙ ጆርጅ ዲያጎን ወይም ካምፑን ለመፈለግ ሊሄድ እንደሆነ ለአይሪስም በመንገር እውነተኛ ወላጁን እንደሚያውቅም ነገር ግን ፍራንሲስን እንደ እውነተኛ አባቱ አድርጎ እንደሚቆጥረውም ይናገራል። በማግስቱ ጠዋት ፍራንሲስ ኮርኩዌራ ከሉካስ ጋር ቁርስ ሲበላ ያገኘው ሲሆን ነገር ግን ትልቁ ልጁ ከእነሱ ጋር እንደሌለ ተመልክቶ አይሪስን ስለ ጉዳዩ ቢጠይቃትም ምንም ሳትለውም ስትቀር የተናደደው ፍራንሲስም ጆሽን ለመፈለግ ቢጣደፍም የመኝታ ቤቱን በር ከፍቶ ያገኘውና ልጁ እንዳመለጠው ሲገነዘብ ፍራንሲስም በንዴት ተሞልቶ መዶሻውን አንስቶ ወደ ኩሽናው ተመልሶ ኮርኩራን አናቱ ላይ መጥቶትም የተቀሩት ሰዎችም የወታደሩ አይምሮ በምግብ ጠረጴዛው ላይ ሲበታተንም በድንጋጤ ይመለከታሉ። ከዚያም ፍራንሲስ ወደ አይሪስ ቀርቦ በጭካኔ በመምታት ራሷን እንድስትም ያደርጋታል። እሷም ቆይታ ስትነቃ ፍራንሲስ እሷንም ሆነ ሉካስን በምድር ቤት ውስጥም እንዳሰራቸውም ታውቃለች። ይህ በእንዲህ እንዳለ ፍራንሲስን ቀስ በቀስ የአእምሮ ጤናውን እያጣ ነውና ክፉ እቅዶችን ማቀድ ጀምሮ ዶሮውን የበላውን ውሻ ገድሎትም ስጋውን አብስሎ ወደ ምድር ቤቱ ሲሄድ የኮርኩዌራ ወታደራዊ ዩኒፎርም ለብሶ እናየዋለን። ቤተሰቦቹ ስጋውን ለመብላት እምቢ ሲሉ ፍራንሲስ ሳህኑን በንዴት መሬት ላይም ሰባብሮት፣ ከዚያም በልጅነቱ አባቱ ምግቡን ካልጨረሰ እንደሚቀጣውም ይገልጣል። ከዚያም ከተወሰነ ጊዜ በኋላ አይሪስ እና ታናሽ ልጇ ከዚህ ክፉ ሰው ለማምለጥ ምክር ሲያወጡ እናያቸዋለን። በሚቀጥለው ትዕይንት ላይ ፍራንሲስ ከእንቅልፉ በሉካስ ጩኸት ይነቃና በፍጥነት ወደ ምድር ቤቱ ምሮጦ ሄዶ ልክ እንደገባ አይሪስ የቤት እቃ ወርውራ መታው። እሱም ለጊዜው ራሱን ስቶ ሲወድቅም አይሪስም ከሱ ቁልፎቹን ትወስድና እናትና ልጅም በመጨረሻ ከምድር ቤቱም ያመልጣሉ። ብዙም ሳይቆይም ፍራንሲስ ወደ ራሱ ተመልሶ ከኋላቸው ለመሮጥ ቢሞክርም ነገር ግን በምድር ቤቱ ብቻውን እንደሆነ ሲገነዘብ አባቱ እዚያ ውስጥ እንደ ቅጣት ሲወረውረው የነበረውን ትዝታ ማየት ይጀምራል። ይህ በእንዲህ እንዳለ አይሪስ ጩቤን ጨምሮ አንዳንድ ነገሮችን ይዛ ከሉካስ ጋር ወደ ውጪ ብትሮጥም ቤቱን ሊለቁ ሲሉ በድንገት ወደ ዞምቢነት የተለወጠው ዲያጎ ያጠቃቸውና ይህም እናትና ልጅየው ወደ ቤቱ እንዲመለሱ ቢያደርጋቸውም ግን ዲያጎ አይሪስ እግሯን ይዞ ሲጎትታት፣ ልጁ እሷን ለመርዳት ሲሞክር ዲያጎን በምትኩ ልጁንም ያጠቃዋል። በዚያ አስጊ ወቅትም ፍራንሲስ ቤተሰቡን ለማዳን ከምድር ቤቱ ብቅ ብሎ ዞምቢውን ለመግደል ቢችልም ግን ሉካስ እጁንም ተነቅሶ ነበር። አሁን ሁለት አማራጮች ብቻ አሏቸው። ወይ የልጁን ክንድ መቁረጥ ወይም ወደ ዞምቢነት ሲለወጥ ማየት። ስሜታዊ የሆነችው አይሪስ የመጀመሪያውን አማራጭ መርጣ አስቸጋሪ ለሆነው ሂደት መዘጋጀት ትጀምርና እንደ ዕድል ሆኖ ፍራንሲስም ደቦነው አመልሶ እንድታስብ ያደርጋትና ሌላ መንገድ መፈለግ እንዳለባቸው ተናግሮ ልጁን በአቅራቢያው ወደሚገኝ የሕክምና ማዕከል መውሰድ እንዳለባቸው ሀሳብ ያመጣና ለዚህም ፍራንሲስ ከጥቂት ቀናት በፊት ቫናቸውን ትቶ ወደ ሄደበት ድልድይም ሲሮጥ እናያለን። በሚያሳዝን ሁኔታ በድልድዩ ላይ ያልተጠበቀ ነገርም ይከሰታል። ጆሽ ከአንዱ ወታደር ዞምቢ አስክሬን አንስቶ በነበ ሽጉጥ እዚያ የሄደ ሲሆን ፍራንሲስም ብዙም ሳይቆይ እዚያ ደርሶ ቫኑን ያገኘው ቢሆንም ነገር ግን ደም የለበሰ የወታደር ዩኒፎርም ለብሶ ስለነበርም ዞምቢ ይመስል ነበርና ፍራንሲስም እንደቀረበው ጆሽን በፍርሃት ሽጉጡን ተኩሶ አባቱን መቶት፣ በመጨረሻ ምን እንዳደረገ ሲረዳ ይቅርታ ለመጠየቅም ወደሱ ይሮጣል። ጆሽ ሁልጊዜ ፍራንሲስን እንደ እውነተኛ አባቱ እንደሚያየው ሲናዘዝ ፍራንሲስም እጁን ዘርግቶ ሁልጊዜ ጊዜ ጆሽን እንደ ራሱ ልጅ አድርጎ እንደሚቆጥረውም ይናገራል። ፍራንሲስ ለደረሰበት ጉዳት ከመሸነፉ በፊት ጆሽ ቫኑን እንዲወስድና ሌሎቹን እንዲያድን ማዘዝ የቻለ ሲሆን ወጣቱ ጆሽም በቫኑ ወደ ቤት ሲደርስና አይሪስ ስታየውም እያሳየን፣ ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ።